ወወልድ ወመንፈስ ቅዱስ አህዱ አምላክ። ታላቅ የህንፃ ቤተ ክርስቲያን ምረቃ ጥሪ በምስራቅ ሸዋ ሀገረ ስብከት በአዳማ መንበረ ጵጵስና ደብረገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ግንቦት 15 እና 16 2017 ዓ.ም ምረት በአማረና በደመቀ ሁኔታ ሊመረቅ ነው። የእናታችን የቅድስት ኪዳነ ምሕረት ልጆች እንኳን ደስ አላችሁ። ስለት ሰሚዋ ልጅ ላጡ ልጅ የምትሰጠው በጉጉት ሲጠበቅ የነበረው የአዳማዋ ቅድስት ኪዳነ ምሕረት ልትመረቅ ነው። በእለቱ ብፁዕ ወቅዱስ አቡነ ማትያስ፣ ብፁዓን አበው ሊቃነ ጳጳሳት የአርባራትና ገዳማት አስተዳዳሪዎች ሊቃውንተ ቤተ ክርስቲያን መምህራንና ዘማሪያን እንዲሁም በብዙ ሺህ የሚቆጠሩ ምዕመናን በተገኙበት ይመረቃል። የቤተ ክርስቲያን ምረቃ ግንቦት 15 እና 16 ስለሚከናወን በእለቱ ሁሉም ምእመን ተገኝቶ እንድናክብረው በአክብሮ ጥሪያችን እናስተላልፋለን በታላቅ ድምቀት ግንቦት 15 ና 16 ስለሚመረቅ ኖና በጋራ አብረን እንመርቅ አዳማ ምዕመናንና የአካባቢ ሁሉ በእለቱ ማንም ምእመን እንዲቀር አይፈቀድለትም አድራሻ አዳማ ከተማ መልክ አዳማ ወረዳ ልዩ ስሙ አባገዳ ጠገብ ግንቦት 15 ና 16 ማንም እንዳይቀር ኑ። የእናታችን የቅድስት ኪዳነ ምሕረት ህንፃ ቤተ ክርስቲያንን አብረን በጋራ እናስመርቅ። አሁ ከዋለ ወደጅሽ የእረፍት ቦታ ይሄ